አሰላሙ አለይኩም ወራህመቱላህ ወበረካቱህ። ውዲና ተከብራችሁ ውዲ ቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናቸው። እኔ ሰላም ነኝ አልሐምዱልላህ። ለቻናል አዲስ የሆናችሁ ሰብስክራይብ ላይ ሽር ማድረግ ቤተሰብ እንሆናለን። በአክብሮት እንግዲህ ዛሬ በአዲስ ቪዲዮ እሽ ብያለሁ። እንግዲህ የማማጨቤ እናት እና የማማጨቤ አማት እንደ ዶሮ እየተያያዙ ነው ስናለ ኪ ኧረ እንዴ! እዚያ ያለው ነው ይጠብቀን። ይህን ያክል እኔ እንጃ። ብቻ በጣም እችል ከረግዝ ጀር አሁን ድረስ ልክ እንዲሮጣ በነገር ላይ ናት ያለችው እንግዲህ፣ አላሁ አለም ድራማ ሚሆን እውነተኛ ታሪክ የሚሆን እንግዲህ ብቻ በጣም የሚከብድ ነው። በምታወት እውነታ ማለት ነው። ምክንያቱም አንዲት ሴት ሊት አገባች፣ ታረግዘች፣ ወግ ማድረግ ያለው ከእናት ጋር ነው። እናት ጋር ወልዲያ ከሆነ ወይም ደግሞ የባል ወገኖች ሄደው ማየት እንጂ ያለባቸው ማድረግ ና ደረጃቸው ተናት ቤት እኔ በልጣለሁ እና እኔ ወስጃ አርሳለሁ የሚል አግባብ አይደለም ማለት ነው። የማማጨቢያ ማት እዚህ ቦታ ላይ እየተሳሳቱ ነው ያሉት። የማማጨቢያ የምናከሳስተዋል ማ የማማጨቢያ ና የተሳሳቱበት ምክንያት ምንድን ነው? አንደኛ የማማጨቤ እናት ቅጠሉን ተቆረጡ፣ ቅጠሉን ተጨቀጨቁ። እሳቸው የጨቀጨቁት ቅጠል ነው፣ እሳቸው የቦጠቦጡ ቅጠል እስከሆነ ድረስ የማማጨቤ አማት ብታጥባቸውም ችግር የለውም። ይሄ ላይ ማለት ነው ችግር የለውም። ደስ ቢላቸው ብታጥባቸው ምን ችግር አለው? ችግር የለውም ማለት ነው። ሁለተኛ ደግሞ መጀመሪያ እነሱ በጭቅጭቅ ላይ ናቸው ያሉት ማለት ነው። በጭቅጭቅ ላይ ያለ ሕይወት፣ በጭቅጭቅ ላይ ያለ እንትን ዛሬ እንዴት ነው ይችል ልጅ ወስድ ያለው ማለት ያለባቸው የማማጨቢያ ማለት ነው። ምክንያቱም መጀመሪያ ብዙ ነገሮችን ይችልሽ ለመናት አለች። እችን ሴትዮ ብዙ ነገሮች ሁናለች፣ ብዙ ነገር አሳልፋለች። ውሃ ሁሉ ተደፍቶባት አለ፣ ተንቋሻለች አለች። እናቲቱም ቢሆን እሷም ቢሆን እንግዲህ አይተና ሁላችንም ነገር ምንም የምነግራችሁ ነገር አይደለም። ሲቀጥል ደግሞ ሙስተሽፋ ውስጥ ተገባች ቢያንስ ሐኪም ቤት ውስጥ ተገባች ቢያንስ ስምንት ቀን ልትወልድ የስምንት ቀን ሲቀራት ነው የማማጨቢያ እናት ወደ ሙስተሽፋ ሄደችው ማለት ነው። ከዛም ፊት ወደ አስራ አምስት ቀን ሙሉ የማማጨ ቤባ የለም፣ በሆስፒታል ውስጥ ወይም እናቱ የለችም። በዛም ውስጥ ማለት ነው ልትወልድ ትንስቴ ቃራ ግን ሄዲያ ይቅርታ ጠይቄ ጠየቀች፣ ይቅር ብያለሁ አለች። ይቅርታ ጠይቀች፣ ይቅር አሏት። ላኪን ግን አረሳለሁ አለች። እኔ አረሳለሁ አለ ይሄ። አንቺ ትናንትና በድለሻ ዛሬ እንደ ገና መልሶ አረሳለሁ ማለት ይሄ አግባብ አይደለም ማለት ነው። ትናንትና የትናንትናው ስራ ምን ነው? ለምን ይረሳል? በአንድ ጊዜ እኮ ይወጣል። በአንድ ጊዜ እኮ ነገራቶች ሊረሱ አይችሉም ማለት ነው። እና ሄነን ምልበት ምክንያት ምን ይመስላችኋል? አይደል እኔ እንዴ ራሴ ማለት ነው። ምክንያቱም መጀመሪያ ፍቅር ቢኖር ኑሮ ብሎ ቢመካከሩ ኑሮ ሴት ልጅ በምክክር ተሆነ ተባሏ ቤተሰቦች ጋር መውለድ ትችላለች። የባሏ እናት አለች ያኔ ማረስ ትችላለች። ያኑንም እናት ቢያንስ ልጅቱ ለ10 ቀን ያክል እናት ለ10 ቀን ያክል ተልጆ አስር መጥፋት የለባት ምክንያቱም ሴት ልጅ ብዙ ነገሮችን አሉንና ብዙ ቆሻሻዎች ኖራሉና እነዛ ቆሻሻዎች ደግሞ ሌላ ሰው እንትን ማለት የለበትም እና እናት እምዬ እስከሆነ ድረስ እምዬ ደግሞ ለዛ ነገር ደግሞ ምንም ቢሆን የልጃቸው እስከሆነ ድረስ ዋጋ ተከፍላለች፣ እናት ማለት ነው። ስለዚህ አንድ ደም ጨርቅ አማት ጠቢ ብሏት፣ በጣም ከባድ ነው፣ ነውር ነው። ነገ ብዙ ነገሮች እንትን ሊሉ ይችላሉ። እዚህ ቦታ ላይ ግን እናት ስሳ፣ እናት ደግሞ ያው እምዬ እስከሆነ ድረስ የደም ጨርቅ የምታጥበውም እናት ናት ማለት ነው። የደም ጨርቅ እንግዲህ በሀገራችን እንዲሆነው አሁን ጊዜው ሰልጥኗል። የደም ጨርቅ ይባላል ያ የሚታጥበው እናት ናት እንጂ አማት አደለችም ማለት ነው። ስለዚህ የማማጨቢ አማት ተሳስተዋለ ከእናቷ በልጣለሁ ብለው እኔ ወስጃ እርሳለሁ ማለት ይሄ ስህተት ነው። የማማጨቢ እና ደሞ ስህተት ያለባቸው ገላቸው ልጠብ እያሉ እያለች አትጠቢ ያሉት ይሄ ትክክል አደለም። እንዲ ማለትም ችግራቸው ብታጥና አጥባት ብትል ደስ ብሎ ቢከልጇን ስማ ብትሄድ እዚ ላይ ይሄ ሆን ብሎ የተሰራ ሴራ ነው እንጂ የኸይር አይደለም። ምክንያቱም ስትሞሎጂ ዋሳ ሲደርስ ይቅርታ ብዬ አንጥቼ የሆነ ነገር አረጋለሁ ብሎ ተሆነ ተሳስተዋል ማለት ነው። ወይም ደግሞ ልጁን አጣለኋለሁ ልጁን አጣልቼ በዝህ አፈራቀቄ ሁሉም ይቀራ ብሎ ተሆነ ተሳስተዋለ። የልጆቹን ትዳር ግን አትበጥብጧቸው። እናንተ እየዶ እንደ ዶሮ እየተያያዛችሁ ማለት ነው። ነውር እኮ ነው ሀራ ያውም በሚዲያ ላይ ይዝክን ያክለን በጣም ከባድ ነው። ስለዚህ እኔ ምንም የምልበት እንትን የለኝም። ያኔ በጣም ነው የሚከብድ ነገር ነው። ምክንያቱም አንድ ሴት ልጅ በምክክር ተባሏ ቤተሰቦች ጋር ተወለደች የሴት ወገን ደቁሶ አስፈጭቶ በርበሬም ሆነ ሽሮም ሆነ በቃ ሁሉን በርበሬ፣ ሽሮ፣ ዘይት፣ ቂቤ፣ ማር፣ ዶቄት ያን ሁላ ሙክትም አድርገው ሳስበው ሂዲው የእናት የሴት ወገን ቤተሰብ እዲ አይተ ይመጣሉ ማለት ነው እናት አርሳ ተመለሰች። በኋላ መልሳ ሄዳ ልጇን አይታ ትመጣለች። አይ እናት እና አባቷ ቤት ደግሞ ሆነ አይቸል የምትወልድ ባሎ ግን ደግሞ ባል ሙክት ስቦ ጭኖ ከቤተሰቦቹ ጋር ተዘመድ ያስመዱ ጋር ጭኖ መጥቶ ያችን ልጁን ሚስቱን አይቶ ተመልሶ ይሄዳል ማለት ነው። እናት ደሞ መልሳ ቤቷ አርሳ ልጇን እንትን ታጣናሽ በኋላ መልሳ ደግሞ ዲቁሳ አስፈጭታ የጎደደውን ነገር የጎደደሉትን ነገሮች አስተካክላ የት ነው የምታስገባው? ተባሏ ቤተሰብ ቤት ሂዳ ልጇን ጭና ሽሮም በርበሬም ልክ እንደ እንትን አድርጋ ለቤተሰቦቹ ኢዛዲያ ባሏ ቤት ታስገባለሽ ማለት ነው። አሁን ላኪን ግን ምን እያደረጉን አሉት የማማጨቤም እናት ልጄ አልሰጥም ነው። አዎ ወግ ማረጋለውት ልጁ ቤት ተገባች፣ ግዴታ ማርሶ ማድረስ ያለባቸው እናንተ ነው። የማማጨቤ ያማት ደሞ ከእናቷ እበልጣለሁ የልጄ ሚስት እናት እኔ ማርሳለሁ። እዚህ ላይ ተሳስተዋል። አንቶ ልጅሁን በልጅሁን ጫራፍት እናንተ ነው የምትሉት፣ በሰው ልጅ አይደለም። የሰው ልጅ እኔ ከእናቷ እበልጣለሁ ብዬ ማንጣት አልችልም። እኔ ልጄ ሚስት እናቷ ተቀምጣ ታናቷ ላይ መንጥቄን አንጥቼ አርሳለሁ። እኔ እበልጣለሁ ምልበት ነገር የለኝም። ተቅጣንም ትክሳም፣ ትቆሽሽም፣ ትጥቆርም፣ ትንጣም፣ ትቅላም እናት እናት ናት። እናት ምየናት ቀቅላም ትስጣት፣ ቆሎንቆልታ ቆልታ ትስጣት፣ ንፍሮን ቀቅላ ትስጣት፣ ውሃ ማጠጥታ ታሳድራት፣ ጢስማ ሙቃት ታሳድራት። እናት እናት ናት ማለት ከእናት ምንም እንትን የሚቀርብ ነገር የለም ተሁሉም ተሁሉም። እናትና ልጅ መሃል ገብቶ የሚያዲያ ክር ሰው ልቦና ይስጠው ነው የምለው ስለዚህ እና ምንም እንትን ማለት የለብሽም። እናትሽም ጋንት እናትሽ መቆራረጥ የለብሽም። ተሱም ቤተሰቦች መቆራረጥ የለብሽም። ባልሽን ምትወጂ ተሆነ ከዚህ መካከል ግን ሁሉንም ዝም ብለሽ አዳምጠሽ አራስ ቤተሽን ስተምጨርሽ ድረስ ቢያንስ አርባ ቀን እስከሚሞላሽ ድረስ አርባ ቀን እንኳ ባይሞላሽ ሶስት ሳምንት እስከሚሞላሽ ድረስ ሰውነትሽ ያኔ ደግሞ እንትን እስከሚልሽ ድረስ ጠንከር ብለሽ ጥለሽ ቁጭ ማለት። ምክንያቱም ለግጭት እንዳትጋጩ ነገራቶቹን ለማቅለል ነው። እናትሽን ጥለሽ መውጣት የለብሽም። እናትሽ ደግሞ ምርጫ ውስጥ መግባት የለብሽም ማለት ነው ነገ ስለ እናትሽ ደግሞ የፈለገ ነገር ቢመጣ ታንቺ ጋር ናት እንጂ ታንቺ ኋላ አይደለችም። አንቺ ጋር የፈለገ ነገር ቢመጣ አብራት ሞታለች እንጂ እናት ልጇን አሳልፋ መሰጥበት ነገር የላትም ማለት ነው። ስለዚህ የማማጨ ቢያማ ተሳስተዋል። ወግ ማረግ ያለው ከእናት ጋር ነው። ደምብና ደረጃችሁን ጠብቃችሁ ዲያችሁ ማለት አለባችሁ እንጂ ግዴታ እሷን አንጥ ቻርሳለሁ ማለት ይሄ ያሰባችሁ ተንኩል ነው ማለት ነው።